ምዕራፍ አስራ ሰባት ግዝረት የቃል ኪዳን ምልክት ሆኖ መሰጠቱ ከዚህም በኋላ አብርሃም የዘጠና ዘጠኝ ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት እንዲህም አለው በፊት የሄድኩ ፈጣሪህ እግዚአብሔር እኔ ነኝ በፊቴ መልካም አድርግ ንጹህም እሁን ቃል ኪዳኔንም በእኔና በአንተ መካከል አጸናለሁ፣ እጅግም አበዛሃለው። አብርሃምም በግንባር ወደቀ። እግዚአብሔርም አብርሃምን እንዲህ አለው፣ እነሆ ቃል ኪዳኔን በእኔና በአንተ መካከል አጸናለው፣ ለብዙ አሕዛብም አባት ትሆናለህ። እንግዲህ ስምህ አብርሃም አይባልም አብርሃም ይባላል እንጂ ለብዙ አሕዛብ አባት አድርጌአለሁና አድርጌሃለሁና እጅግም በጣም አበዛሃለሁ። ሕዝብም ነገሥታትም ከአንተ እንዲወጡ አድርጋለሁ። ቃል ኪዳኔንም በእኔና በአንተ መካከል በአንተም በኋላ በዘርህ መካከል በትውልዳቸው ለዘላለም ኪዳን አቆማለሁ። ለአንተና ከአንተም በኋላ ለዘርህ አምላክ እሆን ዘንድ በውስጧ የምትኖርባት ይችን ምድር የከነዓንን ምድር ሁሉ ለዘላለም ይገዟት ዘንድ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔርም አብርሃምን አለው። አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቋቸው ቃል ኪዳኔ ይህች ናት። ከእናንተ ወንድ ሁሉ ይገረዝ፣ የሰውነታችሁን ቁልፈት ትገረዛላችሁ። በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል። ሕፃኑንም በስምንተኛው ቀን ትገርዙታላችሁ። በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትህም የተወለደ በብርም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በሥጋቹ የዘላለም ቃል ኪዳን ይሆናል። በስምንተኛው ቀን የሥጋውን ቁልፈት ያልተገረዘ ያቺ ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። እግዚአብሔር አብርሃምን አለው። ሚስት ሣራ እንግዲህ ሳራ ተብላ አትጠራም። ሶራ ተብላ አትጠራም። ስሟ ሳራ ይሆናል እንጂ። እባርካታለውና ከአንተም ልጆችን እሰጣልታለውና አሕዛብና የአሕዛብ ነገሥታት ከርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም። እንዲህ ብሎ አሰበ። የመቶ ዓመት ሰው ስሆን በሆኑ የልጅ ልጅ ወልዳ ለሁን ዘጠና ዓመት የሆናትስ ሳራ ትወልዳለችን? አብርሃምን እግዚአብሔርን አለው ይህ የእስማኤል ብቻ በፊት ይኑርልኝ ዘንድ አቤቱ ማልደሃለሁ። እግዚአብሔርም አብርሃምን አለው እሺ እነሆ ሚስት ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ለእርሱና ከእርሱም በኋላ ለዘሩ አምላክ ሆን ዘንድ ቃል ኪዳኔን ለዘላለም ቃል ኪዳን ከእርሱ ጋር አቆማለሁ። ስለ ይስማኤልም እነሆ ሰምቻሃለሁ፣ እባርከዋለሁ፣ አበዛዋለሁ፣ እጅግ አበዛዋለሁ። አስራ ሁለት አለቆችንም ይወልዳል። ታላቅ ሕዝብም አደርገዋለሁ። ቃል ኪዳኔን ግን በሚመጣው አመት በዚሁ ጊዜ ዛራ ሳራ ከምትወልደው ከምትወልድልህ ከይሳቅ ጋር አቆማለሁ። እግዚአብሔር ንግግሩን ከእርሱ ጋር በፈጸመ ጊዜ ከአብርሃም ተለይቶ ወጣ። አብርሃምም ልጁን ይስማኤልን በቤቱ የተወለዱትን ሁሉ በወርቅም የገዛውን ወንድ ሁሉ ከቤተሰቡም ወንዶቹን ሁሉ ወሰደ። የሥጋቸውን ቁልፈት እግዚአብሔር እንዳለው በዚያው ቀን ገረዘ። አብርሃምም የሥጋውን ቁልፈት በተገረዘ ጊዜ ዘጠና ዘጠኝ ዓመት ሆኖት ነበር። ልጁ ይስማኤልም የሥጋውን ቁልፈት በተገረዘ ጊዜ ዐሥራ ሦስት ዓመት ሆኖት ነበር። በዚያም ቀን አብርሃም ተገረዘ። ልጁ ይስማኤልም በቤት የተወለዱትና በብር ከእንግዶች የተገዙት የቤቱ ወንዶች ሁሉ ከእርሱ ጋር ተገረዙ።